ኢትዮጵያን የመጣችሁት? አዎ አሁን ሀያ ሀያ ሁኑ። አልኢስላሙ ኸምሰቱን አልኢማኑ ሲተቱን ብለው ጀመሩን። ምንድን ነው የምትሉን ስላቸው፣ እናንተ አበዴቱል አሽጃር ወል ቁቡር ቀብርና ዛፍ ስትገዙ ነው የከረማችሁት እስልምና ሃይማኖት እንንገራችሁ ብለን ነው አሉን። እንዴት እኛ እንዴት አድርጋችሁ ቀብርና

አሁን ዛፍና ቀብር ስትገዙ ተከርማችኋል የምትልም፣ በምን ልታውቀው ይቻል? እኛ እስልምና አምስት መሆኑን አውቀን አራቱን ሀገራችን ላይ ሰርተን ጅና ኢለል መካሊኑ ከሚለው ከምሰት አምስት ለመሙላት መጥተናል። እንዲህ ያሉትን ሰዎች አንተ እንዲ ቀልብ እሱ ውስጥ ውስጥ ያለውን ልታውቀው ትችላለህ። አንተ አረቦች ናቸው ተናንተ አምስተኛ ልንሞላ ነው የመጣ ነው ምትሉ እንግዲህ ያሳጂ እና ሊሉ ከሚለው ሀምሳ ወሊላ አለናሲ ብሎ በቁርአን ስለተናገረ በዕሙሩ አንድ ጊዜ አምስት አውቃት ሶላት ብሽ ኩል ያውቃቲን የተከረረ ጦም ባመት ነው የሚመጣው ዘካን በዓመት ወሐጅሳ መንስተጧ አይለይ ሰቢላ ብሎ በሚለው አንዴ ነው በዚህ መጥተናል።

ቡካ ወአውሰጡሀ ዐና ወአኽሩሀ ፈና ዩ ሐወሉና ዐንቀሪቢን ሚንቁሱሪን ሙዘኽረፈትን ኢላ ቤት ቱራፕ እዛ ሆነው ነው እንደዚያ የሚሉት እዛው እዛው እንትን ብሎ የማይለያ ይኸይል ሥራ እንጂ ገንዘብ ዋጋ የለው ይቀራል ይቀራል።